ሶሲ አነጋው ጥሏት ስለሄደ የሚወራው ሁሉ በእሷ ዙሪያ ይመስላታል። እናም ናርድ ሕፃኗን ምግብ እያበላች ከበረከት ጋር ስለ ጌዶን እያወሩ ነበር። እናም የምታወራው ያው ጌዶን መከታውን ስላመመው ስለዛ ነበረ ሲያወሩ የነበረው። ሶሲ ደግሞ መከታው የሚባል ስም ስለሰማች ስለሱ ወይም እሷን ሊያጋቧት ወይም ስለመከታው የሚባለው ሰውዬ እያወሩ መስሏት። እናም ናርድ መጥታ ናርድ እኔ መከታው እያላቸው ስታወሩ ሰምቻለሁ። ሳስበው እኔ ልታጋቡኝ መስለኛ ስትላት፣ ምን ብላ ናርዴ ነገሮ ስላይገባትኝ ትስቃለች። እና መከታው እያላቸው ስታወሩ ነበር። ማነው መከታው? ንገሪኛ፣ ማነው መከታው እያለች ናርዶስን ስታጨናነቃት፣ ወይ ጉድ! እኔ ይህን ወሬ አላወራም፣ ወሬኛ ሆንኩኝ እኮ ናርዴ፣ ንገሪኝ እያለች ስታጨናነቃት፣ ሆሆ፣ ሶሲ እየታወቀች ነው ግን እየጮሸብኝ እኮ ነው ስትላት እና ታዲያ ተናገሪያ፣ ንገሪኝ፣ እኔን አውላላ ሜዳ ላይ ጥሎማ ወሬውን ጸጥ ማለት የለም እያለ በቃ በኋላ ነግርሻለሁ ትላታለች ማለት ነው። ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቻናል ቤተሰቦች ብያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ወይም ይህ ቪዲዮ የሚደርሳችሁ ሁላችሁም ላይክ እና ሰብስክራይብ እያደረጋችሁ፣ ነባሮች ላይክ በማድረግ ተባበሩኝ። አመሰግናለሁ። እናም ሱሲ የሚወራው የሚደረገው ሁሉ በእሷ ዙሪያ የሚሆን እየመሰላት ነው። አይ ያነገው የስራ ኔስታቦ የእውነት ተጫወተባት። በፊት እንደማትወደው ምንም እንደማይመስላት ነበረ ስታወራ የነበረው። እሱ ራሱ መነክቶት ነው። አሁን አረገዝኩ ስትል ጥሎ ጠፍቶ ይኸው መግቢያ ቅዳዳው ጠፍቷታል። አንድ ጊዜ ለቤተሰቦች ሽማግሌ ሳይላክ ትላለች፣ በሌላ በኩል ደግሞ እናቴ ልትመጣ ነው፣ ከዛም ደግሞ አባቴ በጣም ወግ አጥባቂ ነው እያለች ሀያ አራት ሰዓት የምታስበው ስለሱና ስለሱ ብቻ ነው። ያ ወርግዝናውን ወዳደ ለሚያመጣችው እንግዲህ እነ በረከት ሲዳሩ እዛ ወይኗን ምኗንም ለቃቅማ መጥታ ነው እንግዲህ እሱ ጋር ለጥ ብላ አርግ ዛው ቁጭ አለችው ማለት ነው። እናም አንዳንድ ጊዜ ያልተፈለገ እርግዝና ሲመጣ ከባድ ነው፣ በሴት ላይ ነው ከባድ የሚሆነው። ወንዶችማ ምን አለባቸው? ለማንኛውም ሶሲ እንግዲህ እየተጨናነቀች ነው ያለችው። በሌላ በኩል በረከት ደጅ ቁጭ ብሎ ጫማውን እየጠረገ እያለ ናርድ ካጠገቡ ሄዳ ቁጭ ብላ እንዴ፣ ምን እያደረክ ነው ስትለው እንዴ፣ እያየሽኛ አይደል እንዴ? መኪና እያጸዳሁ ነው ይላታል። ኧረ እባክህ ተው እንጂ ስትለው እና ታዲያ እያየሽን ለምን ትጠይቀኛለሽ ይላታል ማለት ነው። እና የሶሴ ጉዳይ በጣም አሳስቦኛል ስትለው ምን ይላታል? አዎ እሄዳለሁ እያለች ነው። ያናገው ነገር በጣም አሳስቧታል። እናም ደግሞ እኔ ራሱ እኔና እኔ እንዳሰብኩትና ወይም ሁላችንም እንዳስብ ነው አይመስለኝም። አናገው ምክንያቱም አረገዝኩ ስትለው ነው ጥሎ የጠፋው ሲላትኝ የሆነ ነገር ሲናገራት ምን ስትለው በአክሻንች አይገባሽም፣ እንዴት እንደዛ ይሆናል ሶሴ ደግሞ በፍጹም አትሄድም። እና ምን ያናግራታለሁ ይላታለ ማለት ነው። እና እሱ ጫማውን እየወለወለ ስለነበረ እኔም ብለ፣ ታዲያ የት ልትሄድ ነው ጫማህን የምትወለውለው ስትለው፣ በረከት ደግሞ ከስራ ቦታዬ ብታይ ቆንጅዬ ልጅ ተቀጥራለች እና እሷን ለማየት ነው የሚሄደው ስላትኝ፣ አረዋኬ ቋንጇዋን ነው የምልህ እያለችው እየተቀላለዱ እያለ በሌላ በኩል ናርዶ ጌድዮንና ሄለን አብሮ ቁጭ ብለው እያወሩ ነበር። እናም እሱን በጣም ተናዶ ስለነበረ ወይም እሷን ከሱ ለማራቅ ስለሚፈልግ እንድትጎዳ ወይም በእኔ ምክንያት የምትፈልገውን ነገር እንዳታጣ ብሎ ስላሰበ እየወደዳት እያለ ነገር ግን እንድትርቀው እያደረገ እንድትርቃት እንድትርቀው፣ ለማንኛውም ከሱ እንድትርቅ እያደረገ ነው ማለት ነው። እና የሚናገራት ንግግሮች ሁሉ በጣም ከባዶች ናቸውን። ለመናገር ሄለን በጣም ታግሳ ነው ያለችው። ትወደዋለች፣ ታፈቅረዋለች። ነገር ግን አንዳንድ ጊዜ እየወደዳችሁት እያፈቀራችሁት ያ ሰው ደግሞ የምትወዱት እና የምታፈቅሩት ሰው ያን እሱ ማድረግ ያለበትን ነገር ሳያደርግ ሲቀር ይሰማዋል። እናም በረከት ያ ነገር ነው እየተሰማ ያለው፣ ምክንያቱም ጉዳቱ ከባድ ነው የእሱ ራሱ ሄለንም እሱን እየወደደችው እያፈቀረችው ከሱ መለየት የማትፈልግኩን አሳለ። ነገር ግን እሱ ወደ እሱ እንድትቀርብ እያደረጋት አይደለም። ይሄ ደግሞ በጣም ከባድ ከባድ ከሚገባው በላይ ከባድ ጉዳት ነው። ስለዚህ ሁለቱ በጣም ከባድ ችግር ላይ ነው ያሉት። እሷ ቢያንስ እኔን ተረዳኝ፣ እያመመህ ነው ወይም ችግርህን ለሰው ማወቁ ምንድን ነው ችግሩ? ለምንድን ነው እንደዚህ የምትለው እያለች ትመልስለታለች። እሱ ደግሞ ከምንም በላይ ከራሱ በሽታ ይልቅ ሰው እንዳቀበት አልፈለገም። ለምን ለናርዱስ ነገር ሻት ባሌ ሰንፈተ ወሴ ባለበት ብለሽ ወይም ባሌ ከአልጋ ላይ ምንም አይነት ግንኙነት የለንም ብለሽ ለናርዶስ ነግረሻት ነው አደለ? ለምን የቤትሽን ገበና አውጥተሽ ትናገሪያለሽ? እንደ ሰው የቤቱን ገበና አደባባይ አውጥቶ ይናገራል? እያለ ሄለን ጮህባታል። እሷ ደግሞ አንተ ሰው ሰው ስለሰማው ነው የምትጨነቀው፣ የለኮነት አንተ ስለራሳ አትጨነቁማ። ምናልባትም ደግሞ እኮ ሰው ሲሰማ ነው ችግር የሚፈታው። ለምንድን ነው እንደዚህ የምትሆነው ስትለው በፍፁም እንደዛ መሆን የለበትም። ለምን እንዴት እንደዚህ ትናገሪያለሽ? ብሎ ይጮኸባታል። እሷ ደግሞ እኔ እኮ እወድሃለሁ አፈቅርሃለሁ፣ እኔ ከአንተ ላለመለየት ነው ይህን ሁሉ መስዋዕትነት የምከፍለው። ቢያንስ እኔን እንኳን አትረዳኝም፣ አላሳዝንህም? ብላ እያለቃቀሰች ወደ ክላሷ ስትገባ፣ እሱ ደግሞ ሄለንዬ እኔ ፍቅር እወድሻለሁ አፈቅርሻለሁ፣ ነገር ግን እኔ ለአንቺ ማድረግ የምችለውን ስለማላደርግ ከኔ እንድትለየኝ ይልቃለሁ እያላት ነበረ እንግዲህ በሌላ በኩል ደግሞ ናርዶስ እና በረከት በጣም ደስተኞች ናቸው። በነገራችን ላይ ናርዶስ እና በረከት ሳይሆን በረከት እና ጌዶን አንድ ላይ ተገናኝተዋል ማለት ነው። እናም የሆነች የግል ማለት የባህል ሐኪም ተገኝታለች ተብሎ ከዛ ከባህል ሐኪም ቤት ይዞ ሲሄድ ያቺ የባህል ሐኪም ደግሞ ወጌሻ እንጂ የዚህ መድኃኒት የምትሰራ ወይም ስለዚህ የምታውቅ አይደለችም። እናም እዛ ይዟ ሲሄድ ሴትዮዋ አይነ በሽተኛ አይናቸው የሚያይ መስለኝም እናም ጠጋ ብሎ ወደዚህ ማን ነው በሽተኛው? እስኪ የቱ ጋር እንደታመመ ጠጋ ይበልና አሽቸል ወቅ ያው እንደምታዩት አይኔ በሽተኛ ነው። አይኔ ማየት አይችልም። ስለዚህ ጠጋ በሉና በመዳበስ ነው የማቀው። ስትለው በረከት ደግሞ ማለቴ ጌዶን በጣም ተሳቅቀና ምን ጭራሽ በማሸት ምን የምታሸው ሲለው ለጌዶን ጌዶን በረከት ደግሞ እንደምን እያልክ ነው? በቃ ሂድና ታሳያቸዋ ሲለው ያረበ ፍጹም ይህን ነገር አላደርገውም እያሉት እንደ ሁለታቸው ሲጨቃጨቁ እንደውም ሴትዮዋ በረከት ላይ ትጮህበታለች፣ አለች ማለት ነው። በረከት ላይ ስጮህበት አየች ሴትዮዋ የእውነትም ትክክለኛ ሴትዮ አይደለችም፣ ተሳስተናል ማለት ነው ብሎ ከዛ ከእዛ እንዲሄድ እንዲሄድ የነገረችው ልጅ ጋር ይደውልና እንደዚህ እንደዚህ ብላለችኝ እኮ ሲላት፣ አይ ይህማ ትክክል አይደለም፣ እናንተ ተሳስታችኋል። እሷ ወጌሻ ናት። ስለዚህ ትክክለኛዋ ሐኪም ይህች ናት ብላ ሌላ ሐኪም ትሰጣችኋለች ማለት ነው። በሌላ በኩል በረከት ማለት ጌድዎን እና አሁንም ሄለን አንድ ላይ ሆነው እናትክ ደውላ ነበረ። እናም እንደዚህ እንደዚህ ብላለችኝ። እኔ እንደውም ከሶስት ወር በኋላ እርግጠኛ ነኝ አርግዝተኛለሽ ብያለሁ ነበረ ስትለው እና ለእናቴም ብለሽ ነገርሻት ሲላትኝ ምንም ምን ብዬ ምንም ምን ነግራታለው ሲጀመር ይሄን ነገር ምን ብዬ ነው የምናገረው ምናምን ስትለው አዎ እንኳንም አልተናገርሽ ደግሞ ተናግረሽ አንገቴን እንድደፋ እንደደፋ ወይም እናቴ አንገቷ እንድትደፋ ማድረግ የለብንም ሲላት የምን አንገት መድፋት ነው ይልቁንስ እውነታውን ቢያውቁ ቢያውቁ ጥሩ አይመስልም ስትለው በፍጹም ይሄን ነገር ማንም ማወቅ የለበትም የለበትም ይላታል ማለት ነው እናም ስራ ቦታ ልሄድ ነው ቻው ብሏት ሲሄድ ለምንድን ነው ግን ቻው የምትለኝ ቢያንስ ትንሽ እንኳን አትቆይም? ስትለው አይበቃም ይሄድ አለብኝ ስላትኝ እሺ፣ ስንት ሰዓት ትመለሳለ? ስትለው አላቅም ብሏት ይሄዳል ማለት ነው። በጣም ነው የምታሳዝነው። በነገራችን ላይ ሄለን፣ በትዳር መካከል እንደዚህ አይነት ነገሮች ሲፈጠሩ ቁጭ ብሎ መውራቱ እና መወያየቱ የሚፈጥረው ይመስለኛል። እሱ እሷ እንዳትጎዳ ሲሸሽ፣ እሷ ደግሞ እሷን ላለማጣት የምታደርገው ጥረት በጣም የሚደንቅ ነው። ነገር ግን ጌዲዮን እራሱ እራሱን ሊያግዝ አልቻለም። በረከትም ብዙ ቦታ እየወሰደው ነው ህክምና እንዳገኝ እሱ ግን በቃ ላይክ ያመመው ቦታ ላይ አውጥቶ ለማሳየት እና እዛ ቦታ ላይ ህክምና እንዳገኝ አልፈለገም እፍረት የሚባል ነገር እና በቃ አላይደለም ውስጥ መደበቅ ስለዚህ ጌዶን ጋ ያለው ይህ ነው ውስጡን አውጥቶ ማሳየት አልፈለገም ያመመውን ቦታ እንድታከምለት አልፈለገም ግን ከሄለን ጋ ያለው ግንኙነት እየሻከረ መጥቷል የሚወዳት የምትወደው ሁለቱ ፍቅረኛሞች አሁን በዚህ ጉዳይ እየተለያዩ ነው ያሉትና፣ ማንም እንዳያውቅበትም አልፈለገም። ማንኛውም ዶክተር እንዳየውም አልፈለገም። የግልም ሆነ የባህል ሐኪም እንዳየው አልፈለገም። በረከት ማለት ነው። በረከት በረከት እናንተ ቆይ ግን በረከት ካፍ አይወጣም እንደ ጌዶን ለማለት ነው። እና ሄለንም በጣም ነው የምታሳዝነው። ሶሴ ደግሞ አናጋው ተገኘ ብላ በደስታ ቅውጥ ውስጥ አድርገዋለች ማለት ነው። ደወለ አናጋው መጣልኝ ብላ በደስታ ቅውጥ አድርገዋለች። እናም ደግሞ ናርዴ በቃ እሱ ከተገኘ ትንሽዬ ዝግጅት አድርገን ከዛ በኋላ ቀለበት ያደርግልሻል፣ ስለዚህ በቃ ካሁን በኋላ ይህን ነገር እናደርጋለን ስትላትኝ በጣም ነበረ ሶሴ ደስ ያላት። እናም በጣም ደስተኛ ነበረች። ሁሉን አርደይ በቃ ምን ላድርግሽ እኔ ራሴ እያሰብኩት ነበረ። እናም ይህን ነገር ከሆነ በቃ እንገላገላለን። ስለዚህ አሁን ተነስቼ አናገው የሚወደውን ምግብ ልስራ እያለች እንዴ፣ አሁን የምግብ መስራት ሞራሉ የለኝም እያልሻል ነበር እንደ ስትላት፣ አይ በቃ አሁን ሞራሉ መጣልኝ። ስለዚህ ተነስቼ ምግቡን ልስራ ብላ በደስታ ተነስታ ምግቡን እየሰራች ነበር ማለት ነው ውዶችዬ። እኔ እዚህ ላይ አበቃለሁ። እስካሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ይብዛልኝ። ባባይ